ጤና ይስጥልን ክብሯን ተመልካቾቻችን፣ ከሃረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራ ነው ያንተ አመዳብሪያችሁ ቆይታ ማደርግ ይሆናል። በቅድሚያም ክልላዊ ዜናዎች። በሃረሪ ክልል የማህበረሰቡን ተጠቃሚነት ለሚያረጋግጡ የልማት ስራዎች ትኩረት ተሰጥቶ እንደሚሰራ የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጌቶይሳ ገለጹ። በሃረሪ ክልል ማህበረሰቡን ተጠቃሚ ሊያደርጉ የሚችሉ የልማት ስራዎችን ማከናወን በሚቻልበት ሁኔታ ላይ ከክልሉ ከፍተኛና መካከለኛ አመራሮች ጋር ውይይት ተካሂዷል። ገዛኸኝ አራጌ ተጨማሪ ያለው። በሐረሪ ክልል ማህበረሰቡን ተጠቃሚ ሊያደርጉ የሚችሉ የልማት ስራዎችን ማከናወን በሚቻልባቸው ሁኔታ ላይ ከክልሉ ከፍተኛና ማዕከለኛ አመራሮች ጋር ውይይት ተደርጓል። ሐረሪ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጌቱ ወየሳ እንደገለጹት በክልሉ የህዝቡን ተጠቃሚነት የሚያረጋግጡ የልማት ስራዎችን የማከናወኑ ስራ ተጠናክሮ ይቀጥላል ብለዋል። በክልሉ የወንድማማችነትን ሴት የሚሸረሽሩ የጽንፈኝነት አመለካከቶችን በመታገል አሰባሳቢ ትርክቶችን የበላይነት እንዲይዙ በማስቻል ክልሉ የሚታወቅበትን ፍቅር፣ የሰላም የአብሮነት እሴቶች ይበልጥ እንዲጎለብቱ ይሰራል ብለዋል። በተለይ በከተማዋ የተጀመሩ የኮሪደር ልማት ስራዎችን በገጠር ወረዳዎች በማስፋፋት የአርሶ አደሩን የአኗኗር ዘይቤ ትርጉም ባለው መልኩ ለመቀየር የሚያስችሉ ስራዎች ይከናወናሉ ብለዋል። የክልሉ ከተማ ፕላንን በመጠቀም ዘመናዊ መሰረተ ልማትን በመገንባት ለገጠሩ አካባቢ የተዘጋጀውን መሰረታዊ ፕላን ለመተግበር በትኩረት ይሰራል። በቱሪዝም ዘርፉ እየተከናወኑ የሚገኙ ውጤታማ ስራዎች ሰዎችን በማጠናከር እያደገ የመጣውን የዘርፉ ተጠቃሚነት ይበልጥ እንዲጎለበት በማድረግ የዜጎችን የስራ እድል ተጠቃሚነት ለማሳደግ እንደሚሰራም ተናግረዋል። በተለይ የመሶብ አንድ ማዕከል አገልግሎት ወደ ስራ በማስገባት ህዝቡን እያማረሩ የሚገኙ የአገልግሎት አሰጣት ችግሮችን ለመቅረፍ ይሰራል። በአንዳንድ ተቋማት የሚስተዋሉ ብልሹ አሰራሮችን በማረም የተጠያቂነት ስርዓትን ለማስፈንም ልዩ ትኩረት ተሰጥቶ እንደሚሰራ አመላክተዋል። የግብርና ምርትና ምርታማነትን በማጎልበት የምግብ ዋስትናን በማረጋገጥ የኑሮ ውድነት ጫናን ለመቀነስ በትኩረት እንደሚሰራም አቶ ጌቶ ይሳ ጠቁመዋል። በተለይ የሌማት ትሩፋትን ጨምሮ የግብርና ምርትና ምርታማነትን በማጎልበት ዜጎች ምርቶችን በተመጣጣኝ ዋጋ ጥራት እንዲሸምቱ ለማስቻል ይሰራል። ይህንን ስራ እውን ለማድረግ በክልሉ የሰፈነውን አንጻራዊ ሰላም ወደ ዘላቂ ሰላም ለማሳደግ የህግ በላይነትን ለማረጋገጥ በትኩረት እንደሚሰራም ገልጸዋል። በተለይ ሰላምን መጠበቅ ለመንግስት ብቻ የሚተው ባለመሆኑ ማህበረሰቡ እንደ ካሁን ቀደሙ ሁሉ የአካባቢውን ሰላም በመጠበቅ የሰላሙ ዘብ ሊሆን እንደሚገባ መልዕክት አስተላልፈዋል። ውይይቱ በቀጣይ በተቋማትና ወረዳና ቀበሌዎች ደረጃም እንደሚካሄድ ተመላክቷል ተደርጓል። በውይይቱ ላይም የክልሉ ከፍተኛና ማዕከለኛ አመራሮች ተገኝተዋል። የአካል አካል ጉዳተኞችን ተሳትፎና ተጠቃሚነት ለማረጋገጥ የሚመለከታቸው ሴክተሮች የሚጠበቅባቸው ሚና ሊወጡ እንደሚገባ የሀራዊ ክልል አካል ጉዳተኞች ማህበር አስታወቀ። በሀራዊ ክልል ሰራተኛና ማህበራዊ ጉዳይ ጽህፈት ቤትና የሐረሪ ክልል አካል ጉዳተኞች ጥምረት ማህበር ለትራፊክ አመራሮች፣ ለደህንነት፣ ለትምህርት ቤት አመራሮችና ለሚመለከታቸው አካላት የግንዛቤ ማስጨበጫ መድረክ አካሂዷል። አብስራ አስተግድ በዝርዝር ታቀርበዋለች። በሐረሪ ክልል ሰራተኛና ማህበራዊ ጉዳይ ጽህፈት ቤትና የሐረሪ ክልል አካል ጉዳተኞች ጥምረት ማህበር ለትራፊክ አመራሮች፣ ለጸጥታ አካላት፣ ለትምህርት ቤት አመራሮችና ለሚመለከታቸው አካላት የግንዛቤ ማስጨበጫ መድረክ አካሂዷል። የሚመለከታቸው ሴክተር መስሪያ ቤቶች የአካል ጉዳተኞችን ተሳትፎና ጥቅም የማረጋገጥ ኃላፊነት እንዳለባቸው የክልሉ አካል ጉዳተኞች ጥምረት ማህበር ገልጿል። በክልሉ የአካል ጉዳተኞች ጥምረት ማህበርና አካል ጉዳተኛ ሴቶች ማህበር ሰብሳቢ ወይዘሮ ሂዲያ አሊ ለአካል ጉዳተኞች ምቹ የስራ ቦታ መፍጠርና ምቹ መጓጓዣ መፍጠር አስፈላጊ መሆኑን ተናግረዋል። በተጨማሪም የአካል ጉዳተኛ ተማሪዎችን ምቹ የትምህርት ሁኔታ መፍጠርን ጨምሮ የአካል ጉዳተኛ ተማሪዎችን ተሳትፎ ለማሳደግ ትኩረት ሊሰጠው ይገባልን ብለዋል። እኛ አካል ጉዳተኞች በትምህርት ቤት በግል ትምህርት ቤቶች፣ በመንግስት ትምህርት ቤቶች እንዲሁም ደግሞ በትራንስፖርት እና በፍትህ አካላት ላይ አንዳንድ ጊዜ የሚያጋጥመን ችግሮች አሉና በተለይ ደግሞ በትራንስፖርት ላይ በባጃጆች፣ ታክሲዎች፣ የተለያዩ ትራንስፖርት ለመገልገል ስንፈልግ ኬን ወይ ዊልቸር ወይ ደግሞ በቃ የሆነ ጉዳታችንን ሲያዩ ቅርብ ቦታ ነን እዚህ ጋ ነን ያለ ነው፣ ለእናንተ አይመችም ስለሚሉ ለእኛ ምንም የማይመች ነገር የለም። ማህበረሰቡ ለእኛ ምቹ ካደረገልን እኛ ብቻ ሳንሆን ጉዳት አልባውም ምቹ ነገሮችን መጠቀም ስለሚችል ለአካል ጉዳተኞች ምቹ ያልሆነ ነገሮችን ምቹ እንዲደረግልን እና እንዲሁም ደግሞ በግል ትምህርት ቤቶች የአካል ጉዳተኛ ተማሪዎችን አንዳንድ ትምህርት ቤቶች ላይ ያለመቀበል፣ አካል ጉዳተኛ መምህራኖች እንዲሁም ደግሞ ክላሱ ምቹ ባለመሆኑ ምክንያት ያንን ነገሮችን ግንዛቤ ለመፍጠርና ገነው ከፍትህ አካላት ጋራ ከትራፊክ ጋራ ከትምህርት ቤቶች ጋራ ከብዙ ማህበረሰቦች ጋራ እንዴት አድርገን ማስቀጠል አለብን የሚለውን ፕሮግራም በመያዝ ከፍትህ አካላት ጋራም በፍትህ ጉዳይ ላይ አካል ጉዳተኛው ሲመጣ ቢሮቸው ምቹ መሆን አለበት። በተጨማሪም የትራፊክ ባለስልጣናትና የትምህርት ቤቶች አካል ጉዳተኞች የሚያስፈልጋቸውን ጤናና አገልግሎት እንዲያገኙ ግንዛቤ ሊሰጡ ይገባል ብለው አካል ጉዳተኛ ህጻናት ወደ ትምህርት ቤት መሄድ እንዲችሉ ሊደረግ እንደሚገባም አመላክተዋል። አካል ጉዳተኛ እንደ ማንኛውም ሰው የሚፈልገውን አገልግሎት ማግኘት ስለሚኖርበት የአካል ጉዳተኞችን ተሳትፎና ተጠቃሚነት ለማሳደግ ሁሉም የድርሻውን ሊወጣ እንደሚገባ ወይዘሮ ሂዳያ ተናግራለች። እኛ እድል እንጂ ችሎታ አላነሰንም። ስለዚህ መንግስት ይሄንን አይቶ ደግሞ ብዙን ብዙ ነገሮችን እንዲያደርግልን እንፈልጋለን። በተለይ የትራንስፖርቱ ጉዳይ በደንብ እንዲታሰብበት እንፈልጋለን። አሁን መንገዶች ሁሉ ኮሪደር ልማት ናቸው። መንገዶች፣ አስፋልቶች ሰፍተዋል። ስለዚህ ትራንስፖርቶች እንዲመቻችልን ስለምንፈልግ በተለይ ደግሞ ዛሬ መጥተው የፖሊስ አዛዦች የጣቢያ አዛዦች የተለያዩ ኮሚኒቲ የመጡት ዛሬ የመጡት በአጠቃላይ ትልቅ የቤት ስራ ከእነሱ እንጠብቃለን። እኛም ኃላፊነታችን እየተወጣን ነው። እነሱም ኃላፊነታቸውን እንዲወጡ አሳስባለሁ። የቸሻይር ኢትዮጵያ ሐረር ቅርንጫፍ ኃላፊ አቶ ህይወት ሙሉ ጌታ እንደተናገሩት ማንኛውም አገልግሎት አካል ጉዳተኞችን ማዕከል ያደረገ መሆን እንዳለበትና ሴክተሮችና ትምህርት ቤቶች አካል ጉዳተኞች የሚፈልጉትን አገልግሎት እንዲያገኙ ምቹ ሁኔታ መፍጠር አለባቸው ብለዋል። ተሳታፊና ተጠቃሚነታቸውን ለማረጋገጥ ትምህርት ቤቶችን ጨምሮ ሁሉም የሚመለከታቸው አካላት እንዲሰሩበትም አሳስበዋል። ስንመጣ እንደ ክልል እንደገና በምናይበት ጊዜ አካል ጉዳተኞች በጣም ብዙ እንቅስቃሴ ያደርጋሉ። ትልቁ ነገር ሁላችንም ትራንስፖርት እንጠቀማለን። መዘጋጃ ቢኖሩ ደስ ይለኝ ነበር እና የከተማ ባስ ለሁሉም ህብረተሰብ እንዲያገለግል ፐብሊክ ባስ አደራደረ ካስተር ነው የምንጠቀም። ድሮ ባስ ነበረ። እነኛ ባሶቹ ራሱ ለአካል ጉዳተኞች ምቹ ናቸው ወይ? በህጉ ላይ የተቀመጡ ነገሮች አሉ። ባሱ ራሱ ምቹ ነው ወይ? ሌሎችስ እንደ ክልሉ አገልግሎት የሚሰጡት ባሶች ምቹ ነው ወይ? ሌሎች ባጃጅን የምንሰለው ሌሎች ሌሎች ለምን አገልግሎት አንድ ባለሀብት ወደ ገዝቶ ወደ አገልግሎት ሲገባ የእሱ አይደለም ያ ተሽከርካሪ የማን ነው? የህዝብ ነው። የህዝብ እስከሆነ ድረስ ደግሞ ሁሉንም ማህበረሰብ ማገልገል አለበት። የመድረኩ ተሳታፊዎች ለአካል ጉዳተኞች ትኩረት መስጠት፣ ምቹ ቦታዎችን መፍጠር እና በአካል ጉዳተኞች ጋር በመስሪያ ቤትና በትምህርት ቤቶች መስራት የሁሉም ሰው ኃላፊነት መሆኑን ጠቁመዋል። በተጨማሪም በትምህርት ቤቶች የሚገኙ መምህራን ለተማሪዎች አስፈላጊውን ግንዛቤ እንዲያስጨብጡም ያደርጋሉ ብለዋል። የአካል ጉዳተኞችን ትኩረትና ተሳትፎ ማሳደግ ላይ ያተኮረ ስልጠና ለሚመለከታቸው ሴክተር አመራሮች እና ከግልና የመንግስት ትምህርት ቤቶች ለተውጣጡ ኃላፊዎችም ተሰጥቷል። ሰላም ተመልካቾቻችን፣ ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ ለኢትዮጵያ ዳጊዎችና ወጣቶች የኪነጥበብ ፈጠራና ለባህል እድገት ምቹ ማዕከላትን እየገነባን ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። በሌላ ዜና የሎጂስቲክ አቅርቦት ለቀጠናዊ የቢዝነስ ትስስር በሚል መሪ ሀሳብ ሁለተኛው የኢትዮ ጅቡቲ የቢዝነስ ማስፋፊያ ጉባኤ በጅቡቲ እየተካሄደ ነው። እነዚህንና መሰል አገር አቀፍ ዘገባዎችን ባህር ጠንክር በተከታይነት ያቀርበዋል። ለኢትዮጵያ አዳጊዎችና ወጣቶች የኪነ ጥበብ ፈጠራና ለባህል እድገት ምቹ ማዕከላትን እየገነባ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዛሬ ዘመኑን በዋጀ መልኩ የተገነባው የአዲስ አበባ ሕፃናትና ወጣቶች ቲያትርና ሲኒማ ኮምፕሌክስ መርቀን ለአገልግሎት ከፍተናል ብለዋል። የመጪው ዘመን የኢትዮጵያ የኪነ ጥበብ ፈርጦች የሚፈልቁበት ይህ ማዕከል በትውልድና በሀገር ግንባታችን የኪነ ጥበብን ጉልበት ለመጠቀም መንግስት የሰጠውን ትኩረት ያሳየ ነው ሲሉም ገልጸዋል። አዲስ አበባ በፈጣን የከተማ ልማት ጉዞቿ ለኪነ ጥበብና ለብዙ አንጋፋ ከያንያን ከፍተኛ የሆነ መላመድ የፈጠረች ከተማ መሆኗንም በተግባር እያሳየች ትገኛለችም ብሏል። የሎጂስቲክ አቅርቦት ለቀጠናዊ የቢዝነስ ትስስር የሎጂስቲክ አቅርቦት ለቀጠናዊ የቢዝነስ ትስስር በሚል መሪ ሀሳብ ሁለተኛው የኢትዮጵያ ጅቡቲ የቢዝነስ ማስፋፊያ ጉባኤ በጅቡቲ እየተካሄደ ይገኛል። ጉባኤው የኢትዮጵያና ጅቡቲን የሎጂስቲክ ትብብር ለማሳደግ ያለመ ሲሆን የኢትዮጵያ ንግድ ዘርፍ ማኅበራት ምክር ቤት ምክትል ፕሬዝዳንት ዐይናለም አባይነ የጅቡቲ ንግድና ቱሪዝም ሚኒስቴር መሐመድ ዋርሳም ድሬህ እና የዘርፉ ተቋማት ኃላፊዎች ተገኝተዋል። የኢትዮጵያ ሎጂስቲክ ዘርፍ ማኅበራት ፕሬዝዳንት ኤልሳቤት ጌታሁን ጉባኤው በሎጂስቲክ ዘርፍ የሚስተዋሉ ችግሮችን በመቅረፍ ቀጣይነት ያለው የቢዝነስ እድገት ለማፋጠን እንደሚረዳም ተናግሯል። ጉባኤው ለእድገትና ትራንስፎርሜሽን በሚፈጥረው ድል ለቀጠናው ተምሳሌታዊ ተበብር እንደሚሆንም ጠቅሷል። የጅቡቲ ንግድና ቱሪዝም ሚኒስትር መሐመድ ዋርሳም ዲሬህ በበኩላቸው ጉባኤው ሁለቱን ሀገራት የንግድ ትብብር ለማሳደግ የኢትዮጵያ ጅቡቲ ኮሪዶርን ይበልጥ ውጤታማ የሚያደርግ መሆኑን አንስተዋል። በኦሮሚያ ክልል በትምህርትና በቴክኖሎጂ ተወዳደር የሆነ ትውልድ የማፍራቱ ሥራ ትኩረት ተሰጥቶት እየተከናወነ መሆኑን የክልሉ ፕሬዚዳንት ሽመልስ አብዲሳ ተናገሩ። የኦሮሚያ ጥናት ማኅበር ያሳተማቸውን በተለያዩ ርዕሰ ጉዳይ ላይ የተጻፉ አራት መጻሕፍቶች ለአቶ ሽመልስ በተገኙበት ተመርቋል። አቶ ሽመልስ በዚህ ወቅትም እንደተናገሩት በክልሉ በትምህርትና በቴክኖሎጂ ተወዳደር የሆነ ትውልድ የማፍራት ሥራ ትልቅ ትኩረት ተሰጥቶታል። የህዝቡን የኢኮኖሚ ተጠቃሚነት ማጎልበት እንዲሁም ጠንካራ ስርዓት በመገንባት የክልሉ መንግስት ቅድሚያ ሰጥቶ ከሚተገብራቸው ስራዎች መካከል ናቸው ብሏል። በተለይም ትውልዱን በትምህርትና በቴክኖሎጂ ማብቃት የህልውና ጉዳይ መሆኑን አንስተው በዚህ ረገድም ባለፉት ዓመታት ውጤታማ ስራዎች መከናወናቸውን ገልጿል። ለአብነትም የክልሉ መንግስት የትምህርት ጥራትን ለማስጠበቅ እንዲያግዙ በየአካባቢው ያቋቋማቸውን አዳሪ ትምህርት ቤቶች ስኬታማ መሆናቸውን ጠቅሰዋል። የኦሮሚያ ጥናትና ማህበር እውቀትን ማዕከል በማድረግ እየሰራቸው ያሉ ስራዎች የሚበረታቱ መሆኑን ገልጸው የክልሉ መንግስትም